በስመ አብ ወወልድ ወመንፈስ ቅዱስ። አህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንን የሰማይቱ የቅዱስ መርቆሬዎስ ገድል ማንበብ እንጀምራለን። ምዕራፍ ሶስት ኅዳር ሃያ አምስት ቀን ቅዱስ መርቆሬዎስ ሰማዕትነትን ተቀበለ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። በታላቋ ሀገር ሮሜ የነገሱ ዳኪዎስ እና ውሊያኖስ በአንድ ምክር፣ በአንድ ቃል፣ በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድና ይሰግዱላቸውም ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱም አዘዟቸው። ከፍርሃታቸውና ከጭንቀታቸውም የተነሳ ፈቃደኞች ሆኑ። ይህን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮች በሁሉም ልብ ውስጥ ፍክርና እውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጽፉ ዘንድ አዘዙ። እኛ ዳኪዎስና ውሊያኖስ ዛታችን ውስጥ እስካቻ እንደ ትእዛዛችን ያደርጉ ዘንድ ደጎችንና ጠንካሮችን ሁሉ የያዝንን ይህ ትክክል ነውና፣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 አንተን ለመርዳትና ለማዳን ወደ አንተ ተልክ ያለውና ብርታትን እሰጥሃለሁ እረዳሃለሁ። ይህን ሰይፍ ከእጅ ወስደህ ሽፍቶችን ግጠማቸው ታሸንፋቸዋለህና፣ ካሸነፍክ በኋላ ግን ያዳንህንና ወደ አንተ የላከኝን እግዚአብሔር አምላክህን አስበዋለሁ። መርቆሪዎስ ይህን ቃል ሰምቶ ከንጉሥ ጭፍሮች ወደ እርሱ የተላከሰውን የተናገረው መሰለውም።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 ለሰው ሁሉ ብዙ ገንዘብም ሰጠ፣ እነርሱን አለቃ ወሰነ። ወደ አምላኮችም ገቤ ገብቶ ሰገደላቸው፣ መባንም አገባላቸው። ወደ ሮሚያ ሀገር ከገባ በኋላም ሰዋላቸው። ሰው ሁሉም ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሬዎስ በዚች ሌሊት ታየው። በፊቱ እንደታየውም ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ።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 ሁሉንም እንደ ስራ እንደየስራው ይከፍል። መርቆሬዎስ ከአባቱ ዘንድ ይህን ይሰማል፣ ከልቡም አይጠፋም። በይበልጥም ቀድሞ ከታየው መልአክ ይህን ነገር ሰምቶ ያደንቃል። መርቆሬዎስን መርቆሬዎስ አዘነ፣ ጩኸም፣ ከልቡም አለቀሰ። ወዮልኝ፣ ወዮታ አለብኝ። እኔ ችግረኛና በደለኛ ነኝና መልካምን ፍሬ እንደማታፈራ ያማረ ዘለላንም መስጠት እንደማትችል እንጨት ሆንኩ።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 ተው ትንሽ ይረፍ አታውኩት አላቸው በሚቀጥለው ቀን ጠራውና ስለ መንግስቱ ስለ ጭፍሮቹ አለቆችና ምን መን ሆን እንዳለበት አማከረው ከዚህ በኋላ ንጉሱ ለአርዳሜስ አምላካችን መባና ዕጣን እንስጥ አለው ንጉስ ሲሄድ እነሆ ሰዎች በአደባባዩ ተሰበሰቡ መርቆሪዎስ ግን ወደ ኋላ ተመለሰ ለመሄድም ዘግየታልና ከኋላቸው ቀረ፣ ወደ ቤቱም ገባ። ከንጉስ ባለሟሎችም አንድ ሰው ነበረ። ቅዱስ መርቆሬዎስ ያደረገውንም በልቡ አሰበ፣ አወቀም። ወደ ንጉሱም ቀርቦ ከአምላክ ዘንድ ኃያል የተሰጠህ ደገኛ ንጉሥ ሆይ እንሆ የሾምከው በሮም ግዛትህ ሁሉ ከፍ ከፍ ያደረግከው መርቆሬዎስ ወደ ጣዖት ቤት ከአንተ ጋር አልመጣም፣ በትእዛዝ መሠረትም መባና ዕጣን ለአምላኮች አላቀረበም፣ አልሰገደላቸውም በማለት ነገረው። ንጉሱም ማን ነው ትእዛዜን የተላለፈ? አለው በታላቅ ግዛት ሾምከው ያከበርከው መርቆሬዎስ እነሆ ካደ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችንም እንሰግድላቸው ዘንድ ላዘዝከን አምላኮቻችን እንደማይሰግድም አለ ነገሩን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 ንጉስ መርቆሪዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሪዎስም እንደደረሰ በፊቱ ቆመ። መርቆሪዎስ ይ ራስህ ታውቃለ ይህን ሹመት የሰጠሁ ስለ ጽናትህ፣ ስለ ብርታትህ፣ በጦርነት ወቅትም ውጊያውን ድል ስለማድረግህ ስለ ተክለ ሰውነትህና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 በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ ጌታዬና የአምላክ የመድኃኒቴ የኢየሱስ ክርስቶስ ሀብትን ክብርን ማገኝ ዘንድ እታገሳለሁ አለው። ንጉሥም የት መጣ? ሀገርህስ ቅርብ ከሆነ እናውቅ ዘንድ ንገረኝ አለው። መርቆሪዎስም በሥጋ የወለደኝ አባቴ ከአስኪና ሀገር ቀሪፎኖስ ይባላል። በመርደሲና ዘመን የወታደሮች አለቃ ነበር። የእውነት አባቴ ግን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ነው አለው ንጉሥ አባትህ መርቆሬዎስ ብሎ አወጣልህ አወጣልህን ወይስ ይህን ስም በሹመት አገኘኸው አለው ቅዱስ መርቆሬዎስም አባቴ ፒሉፓዴር ብሎ ስም አወጣልኝ ይህም ዘመዶቹን ወዳጅ ማለት ነው የጦሩ መሪ ከሆንኩ ጊዜ ጀምሮ ባለስልጣናት መርቆሬዎስ ብለው ስም አወጡልኝ ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት። እርሷም የማይሞተው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሀገር ናት አለው። ንጉሡ የማዝህን አታደርግምን? ለአምላኮቻችንም አትሰግድምን? በፊት የሰጠውህን ብዙ ሀብት አትቀበልምንም? ካልሆነ ፈጥነህ ንገረን። ስለ ቀድሞ ሥራ ከዚህ አምጥቻ አለውና አለው። ብጹዕ መርቆሬዎስም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 ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያስቀመጠውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስመር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት